የ2024-25 የውድድ ዓመት የእንግሊዝ ፕሪምየር ሊግ የአመቱ ምርጥ ተጫዋች፣ ምርጥ ወጣት ተጫዋች፣ እንዲሁም ደግሞ ምርጥ አሰልጣኝ እጩዎች ይፋ ሆነዋል። ለምርጥ ተጫዋችነት በእጩነት ከቀረቡ ተጫዋቾች መካከል ዴክለን ራይስ፣ ሞርገን ጊብስ ዋይት፣ ሪያን ግራቨንበርግ፣ አሌክሳንደር አይዛክ፣ ሞሐመድ ሳላ፣ ብሪያን እምቦሞ፣ ቨርጅል ቫንዳይክ እንዲሁም ደግሞ ክሪስ ውድ መካተት ሲችሉ የማሸነፍ ቅድመ ግምቱን ፈርዖኑ ሞሐመድ ሳላ ከውዲው አግኝቷል። የአመቱ ምርጥ አሰልጣኝ እጩዎችም ይፋ ሲሆኑ አርኔ ስሎት፣ ኑኖ እስፕሪቶ ሳንቶ፣ ኤዲ ሃው፣ ቶማስ ፍራንክ እንዲሁም ደግሞ ውድድር ዓመቱ አጋማሽ ወልቨስን በአሰልጣኝነት የተረከበው ቪቶር ፔሬራ በእጩነት ቀርበዋል። ለዚህ ክብር ከወዲሁ ቀዳሚው ተመራጭ በመሆን በመጀመሪያ ዓመቱ ሊቨርፑልን የሊጉን ዋንጫ እንዲያሸንፍ ማድረግ የቻለው አርኔ ስሎት ቀዳሚነቱን አግኝተዋል። በምርጥ ወጣት ተጫዋችነት ደግሞ እጩዎቹን ስንመለከት ዲያና ጂንሰን፣ ሊያም ዴላፕ፣ ዊሊያም ሳሊባ፣ ኮል ፓልመር፣ አንቶኒ ኤላንጋ፣ ሞርጋን ሮጀርስ ሪያን ግራቨንበርጅ እንዲሁም ደግሞ ዣው ፔድሮ ታጅተዋል። በየዘርፉ አሸናፊዎች በመጪዎቹ ሳምንት ሳምንታቶች ላይ እንደሚታወቁም ተገልጿል። ሎስ ብላንኮሶቹ ሪያል ማድሪዶች ቦርን ማውዙን ስፔናዊ ተከላካይ ዲያና ጂንሰንን ለማስፈረም ከስምምነት መድረሳቸውን ታማኙ ጋዜጠኛ ፋብሪዚዮ ሮማኖ አረጋግጧል። ላለፉት ወራት ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲገናኝ የከረመው ሀጂንሰን በግል ጥቅማ ጥቅም ዙሪያም ከሎስ ማሪንጌዎቹ ጋር ከስምምነት ለመድረስ መቃረቡ የተገለጸ ሲሆን ማድሪዶቹ ሃጅንሰንን በዓለም የክለቦች ዋንጫ ላይ እንዲሳተፍላቸውም ይፈልጋሉ። የተከላካይ ስፍራቸው ላይ በከፍተኛ ሁኔታ መሳሳት የገጠመው የአውሮፓ ሮያሎቹ ከቀናት በፊት የትሬንት አሌክሳንደር አርኖልድን ፊርማ ማግኘታቸው ኦን መሆኑ ተነግሮ ነበረ። ማድሪዶቹ በቼሪዎቹ 50 ሚሊዮን ዩሮ የተጫዋቹን የውል ማፍረሻ እንደሚከፍሉ ሲነገር፣ ላለፉት ቀናት ከቦርንማውስ ጋር ሲያደርጉት የነበረው ድርድርም በጥሩ ሁኔታ ሲጓዝ እንደነበር ተገልጿል። አጂንሰንን በጥብቅ በሊቨርፑል፣ ቼልሲና አርሰናል ይፈልጋል የሚሉ መረጃዎች ሲወጡ ቢቆይም በመጨረሻም ግን ምርጫውን ሳንቲያጎ ቤርናባው ላይ መጫወት አድርጓል። ከዝውውር ጋር በተያያዘ ሌላ መረጃ፣ ሊቨርፑሎች ኔዘርላንዳዊውን ጀርሜ ፍሬፖንግን በ35 ሚሊዮን ዩሮ የግላቸው ለማድረግ ከባየር ሊቨርኩሰንና ከተጫዋቹ ካምፕ ጋር ከስምምነት መድረሳቸው ከሰዓታት በፊት የወጡ መረጃዎች አመላክተዋል። 25 ሳንቲሞችን ወደ ላይ በትናቸዋለሁኝ በየቀኑ የምሽት መዝነ ናኛ ቦታዎች ይሄዳለውኝ የፌነርባቸው አሰልጣኝ ጆዜ ሞሪኖ በተርኬ ሱፐር ሊግ የስታንቡል ባስከሽርን አራት ለአንድ ካሸነፉ በኋላ ከጨዋታው ጋር ተያይዞ ከጋዜጠኞች ለሚነሱላቸው ጥያቄዎች ምላሽ ሊሰጡ አዳራሽ ተገኝተዋል። ከጋዜጠኞች መካከል አንዱ ጆዜ፣ በዘንድሮ የውድድ ዓመት 31 ጨዋታዎች ላይ የተለያዩ 31 አሰላለፎችን ተጠቅማል። ይህንን የምትመርጠው እንዴት ነው ብሎ ይጠይቃቸዋል። ጆዜ ሞሪኖም ፊት ላይ ብስጭት ይታያል። ሞሪኖም ይናገራሉ ሳንቲሞችን በእጅ ጨብጥና ወደ ላይ በትናቸዋለሁ። ጠረጴዛው ላይ የሚያርፉት አስራ አንድ ሳንቲሞች ቋሚ አሰላለፍ ውስጥ ይገባሉ። መሬት ላይ የሚወድቁት ሳንቲሞች ደግሞ ተቀያሪ ወንበር ላይ ይቀመጣሉ። በየሳምንቱ እየተዝናናው ነው። ኢስታንቡል ውስጥ በየቀኑ ወደ ምሽት ክለቦች ይሄዳለውኝ ምንም የምሰራው ነገር የለኝም። ልክ አርብና ቅዳሜ ሲመጣ ደግሞ ሀያ አምስት ሳንቲሞችን በእጅ ጨብጥና ወደ ላይ በትኝ አስራ አንድ ተጫዋቾችን በቀላሉ እመርጣለሁ በማለት አነጋጋሪ አስተያየት ሰጥተዋል።